እንደ ሀገር ኢትዮጵያ ከ5000 ሜጋዋት ያልበለጠ የኤሌክትሪክ ኃይል በማመንጨት የሕዝቦቿን የኤሌክትሪክ ፍላጎት ለማሟላት ጥረት እያደረገች ትገኛለች። አጠቃላይ ወደ ተጠቃሚው ከሚደርሰው ከዚህ ኃይል ደግሞ እስከ 30 በመቶ የሚሆነው ጥቅም ላይ ከመዋል ይልቅ ይባክናል። ለዚህ ዋና ችግር ተደርጎ የሚቀመጠው ደግሞ የተጠቃሚው የግንዛቤ እጥረት እንደሆነና የኃይል ብክነትን ለማስቀረት የሚወጡ ሕጎች በአግባቡ ተግባራዊ አለመደረጋቸው ነው። በኢትዮ ኢንጂነሪንግ ግሩፕ ስር በመሆን በፓወር ዘርፍ ላይ የተሰማራው ሳሪስ የኮምፓክት ሰብስቴሽን እና አውቶማቲክ ፓወር ፋክተር ኮሬክተር ማምረቻ ፋብሪካ የጥራት ደረጃውን የጠበቀ ይህንን የኃይል ብክነት ለማስቀረት የሚያስችል ምርት ቢያምርትም ተቀባዩ ግን እዚህ ግባ የሚባል አለመሆኑን ያነሳል። በትራንስሚሽን በዲስትሪቢሽን፣ እንዲሁም በሪአክቲቭ ፓወር ምክንያቶች ፓወሮች ቴክኒካሊ ሎሶች አሉ። በምንፈልገው ልክ፣ ባመረትነው ልክ ገበያዎችን ተደራሽ መሆን አልቻለም። ይሄ የሆነው ምክንያት ችግሩ ሳይኖር ቀርቶ ሳይሆን ወይም ደግሞ የግንዛቤ ክፍተት በመኖሩ የተነሳ ነው። በአውቶማቲክ ፓወር ፋክተር ኮሬክተር ወይም ደግሞ በዚህ ኃይል ማስተካከያ ሊመጣ የሚችለው የተጠቃሚው ክፍያ የተጠቀመውን ብቻ መክፈል ሲገባው ያልተጠቀመውንም ሲከፍል በምን ያክል ዋጋ ቀንሶታል? በተጠቃሚ አንጻር ተጠቃሚዎች ለዚህ ይከፍላሉ። ለኤሌክትሪክ ቢል የምንከፍለውንም ኮንሳምፕሽን ወይም ደግሞ ቢል ይቀንስልናል ይሄንን እቃ መጠቀማችን። ሌላው ይሄንን ብክነት በማስወገዳችን ደግሞ ሌላም ኢንዱስትሪዎች እንዲስፋፉ የአውቶማቲክ ፓወር ፋክተር ኮሬክተር መጠቀም እንደ ሀገር ከፍተኛ የሆነ ጥቅም ያለው እቃ ነው። አውቶማቲክ ፓወር ፋክተር ኮሬክተር በዋናነት ታልመው የሚሰሩት ከፍተኛ ኃይል የሚጠቀሙ ለኢንዱስትሪ ወይም ለመኖሪያ አካባቢዎች ቢሆንም በአሁኑ ወቅት ይህንን ምርት የሚጠቀሙት ግን በቁጥር አነስተኛ ናቸው ይላል ፋብሪካው። የኃይል ማስተካከያው ጥቅሙ ከግለሰብ እስከ ሀገር ነው የሚደርሰውም። እንደ ባለሙያዎች ገለጻ ፋብሪካዎች አካባቢ የሚፈለገው የቮልቴጅ ሌቭል ብዙ ጊዜ አያገኙም። ለምሳሌ 380 ቮልት ነው፣ አዎ ብዙ ጊዜ መድረስ ያለበት ግን ቮልቴጃችን እስከ ሶስት አርባ ምናምን ድረስ ድሮፕ አለው። ይሄ ቮልቴጅ ድሮፕ የሚያጋጥመው አላስፈላጊ በየቦታው የኃይል ብክነት ስላለ ነው። ይሄ ቮልቴጅ ድሮፑን በትልቁ ይቀንሳል። አንድ እሱ ነው። ሁለተኛው አንድ ሰብስቴሽን ሲቋቋም ማለት የኢትዮጵያ ኤሌክትሪክ አገልግሎት ወይም ኤኢፒ ትልቅ ሰብስቴሽን ይገነባል። ያን ሰብስቴሽን ሲገነባ ለዚህን ያክል ፋብሪካ ወይም ለዚህን ያክል ተጠቃሚ ማህበረሰብ ብሎ ነው ዲዛይን የሚያደርገው እና ያ ሰብስቴሽን መቻል የሚችለውን ወይም ደሊቨር ማድረግ የሚችለውን ለሶሳይቲ ፓወር ደሊቨር ሳያደርግ ይሞላል፣ በሪያክቲቭ ፓወር ተጠቃሚ ምክንያት ማለት ነው። እያንዳንዱ ተጠቃሚ ይህን ሪያክቲቭ ፓወር ቢገጥም ግን የተፈለገው በዲዛይን የተቀመጠው ማህበረሰብ የኃይል ተጠቃሚ ሆናን ማለት ነው። እንደምንመለከተው እንግዲህ ከትንሹ 50 ኬቪአር እስከ 500 የሚሆን ይህንን ኃይል ሊቆጣጠር ወይም ደግሞ ሊያስተካክል የሚችል ምርት በተለያየ መጠን ተመርቶ እዚህ ክፍል ውስጥ ነው የሚገኘው። ይህንን ምርት ፋብሪካው ማምረት ሲጀምር እንግዲህ በተለይም 2016 የመጨረሻ ወር አካባቢ እና በዚህ በተያዘ የበጀት ዓመት ከፍተኛ የሆነ ፍላጎት መምጣቱን ተከትሎ ነው ማምረት የጀመረው። ነገር ግን በዚህ ረገድ ያለው ግንዛቤ እጅግ በጣም አነስተኛ በመሆኑ ቀድሞ መጥቶ የነበረው ፍላጎት ከተጠቃሚ ማለት ነው መልሶ በመጥፋቱ ቁጥራቸው ከአራት መቶ በላይ የሚሆኑ ሙሉ በሙሉ አገልግሎት መስጠት የሚችሉ መሳሪያዎች በእንዲያት መልኩ እዚህ ውስጥ ተከማችቶ እንዲቀር አስገድዶታል ማለት ነው። ትልቁ የአገሪቱን የኃይል ብክነት ከመቆጣጠር አንፃር ትልቅ አስተዋጽኦ ስላለው እሱ ላይ ትኩረት አድርገን ብንሰራ ሞር አሁን ባለው ደረጃ ፍላጎቶች ከ50 በመቶ በላይ ማሟላት እንችላለን። አሁን ላይ ስቶክም በበርካታ እንስላለን ማለት ነው። ስለዚህ ይሄ ልምምድን ደግሞ ለማዳበር ከኢዩ ጋር በመሆን አዳዲስ የደንበኛዎቹ አስገዳጅ ህጎችን የማውጣት እንትን ያስፈልጋሉ። ደንበኛው ያለአስፈላጊ የሚከፍለውን ክፍያ ራሱ እንትን ግንዛቤ ብዙ የለውም። ግንዛቤ ማስጨበጫ ስራ መስራት አለብን። እዚህ ላይ ኤነርጂ ባለስልጣን የኢትዮጵያ ኤሌክትሪክ አገልግሎት በጋራ በመሆን ለቀጣይ እንደ ግሩፕም እንደ ኢንጅነሪንግ ግሩፕም ዲስከስ እያረግን የአስገዳጅ ሁኔታዎች የሚዘጋጁበት ሁኔታዎች መኖር እንዳለበት ተማምኖ እየሰራን ነው። ከዛ ባለፈ ግን አንዳንድ የትንሽ እውቀቱን ያላቸው ደንበኞች በራሳቸው መጥተው እየጠየቁ ወስደን ንስ የምናደርግበት ሁኔታዎች ያሉት እነዚያም ደግሞ ከዚህ ተጠቃሚ ለምሳሌ ብራና ሰላም መውሰድ እንችላለን። የኃይል ብክነትን በማስቀረት ሀገር ተገቢነት ያለውን ጥቅም እንድታገኝ የግንዛቤ ክፍተቱን ከመሙላትን ባለፈ ሕጎች ተፈጻሚ እንዲሆኑ ማስቻል ይገባል።